ከተመሰረተ ግማሽ ክፍለ ዘመን የተሻገረ የሀገራት ትብብር ማህበር ነው። ዘንድሮ ነሐሴ ላይ 58ኛ ዓመት ልደቱን ሊያከብር እየተዘጋጀ ይገኛል። የደቡብ ምስራቅ እስያ ሀገራት ማኅበር በእንግሊዘኛው አህፅሮተ ስያሜው አሲያን እንደ አውሮፓውያን አቆጣጠር በነሐሴ 1967 ሲመሠረት አምስት ሀገራትን ማለትም ኢንዶኔዥያ፣ ማሌዥያ፣ ፊሊፒንስ ሲንጋፖርና ታይላንድን በመያዝ ነበርም። የህብረታቸው መሥራች ጉባኤ ተካሄዶ የነበረው በታይላንዷ መዲና ስለነበርም ስምምነቱን ባንኮክ ዲክላሬሽን በማለት ይጠሩታል። አሲያን ዲክላሬሽንም ይሉታል። አሁን የአባላቱ ብዛት በእጥፍ አድጎ አስር ደርሷል። ብሩኒ፣ ቪየትናም፣ ላኦስ፣ ሚያንማርና ካምቦዲያን በማካተት አስራ አንደኛዋ አባል ትሆናለች ተብላ የምትጠበቀውና ለጊዜው የታዛቢነት መቀመጫ ይዛ የምትገኘው ቲሞር ሌስቴ ምስራቅ ቲሞርም አለች። ቲሞር በማላይ ቋንቋ ምስራቅ ማለት ሲሆን ሌስቴ ደግሞ በፖርቱጊዝ ቋንቋ ያው በተመሳሳይ ምስራቅ ማለት ነው። ቲሞር ሌስቴ ምስራቃዊ ምስራቅ። ይህችው በመልክዓ ምድራዊ አቀማመጧ ወሳኝ የሆነችው ደሴት በጉባኤው በታዛቢነት ተወክላለች። የነዚህ ሀገራት ስብስብ ነው ከትናንት ማክሰኞ ጀምሮ በከፍተኛ መሪዎች ደረጃ ጉባኤውን ማካሄድ የጀመረው። ስብሰባቸው ግን ለብቻቸው የሚካሄድ አይደለም። ቻይናና የፋርስ ቀውስ ባህረ ሰላጤ ሀገራት ጭምር የታደሙበት ሆኗል። በ38 ዓመት ዕድሜያቸው ታይላንድን በመምራት ላይ ያሉትና ቀድሞም በአባታቸው እና በአክስታቸው የሀገር መሪነትን ልምድ በወጣትነታቸው የቀሰሙት ከሺነዋትራ ቤተሰብ አንዷ የሆኑት ጠቅላይ ሚኒስትር ፔቶንግታርን ታርን ሺነዋትራ በጉባኤው ታድመዋል። የቪየትናም ጠቅላይ ሚኒስትር ፋሚንቺን፣ የአስተናጋጇ ሀገር የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም፣ የፊሊፒንስ ፕሬዚዳንት ፈርዲናንድ ማርቆስ ዳግማዊ የብሩኔው ሱልጣን ሐሰናል ቦልኪያህ የተካፈሉበት ነው። ከአሲያን አባል ሀገራት ውጭ ደግሞ የቻይናው ጠቅላይ ሚኒስትር ሊቅያንግ፣ የኳታር ኤሚር ሼክ ታሚም ቢን ሐማድ አልታኒ፣ የኮዌት አልጋ ወራሽ ሼህ ሳባህ ካሊድ አልሳባህ፣ በተባበሩት አረብ ኤምሬትስ የራስ አልሃይማህ ገዢ ሼህ ሳውድ ቢን ሳቅር አልቃሲሚ፣ የባህሬን አልጋ ወራሽ ሳልማን ቢን አህማድ አልሐሊፋም በኳላላምፑር ጉባኤ ከታደሙት መካከል ይገኙበታል ይህ የፕሮቶኮል ዝርዝር ያለ ምክንያት የቀረበ አይደለም። ጉባኤው አሁን በምንገኝበት የዓለም የፖለቲካና ኢኮኖሚ መሳከር ውስጥ አንዳች መላ ለመምታት ሀገራት ምን ያህል እየተፈላለጉ መሆኑን ከፍ አድርጎ ለማሳየት እንጂ። አሶሽየትድ ፕሬስ ከኳላላምፑር እንደዘገበው በአሲያን ህብረት ስር የተሰባሰቡት የደቡባዊ ምስራቅ እስያ አባል ሀገራት ከቻይናና ከሰላጤው ሀገራት ጋር በመተባበር ይህን ጊዜ መሻገር ይሻሉ። ፕሬዚዳንት ትራምፕ የአሜሪካ ፕሬዚዳንት ሆነው ዳግመኛ ወደ ስልጣን ከመጡ ካለፉት አምስት ሶስት ወራት ወዲህ የዓለም ኢኮኖሚ መረበሽ ገጥሞታል። የትራምፕ ታሪፍ በተለይ ደግሞ የደቡባዊ ምስራቅ እስያ ሀገራትን ክፉኛ የሚጎዳ እንደሆነ ነው ሁኔታዎች የሚያመላክቱት። እነዚህ ሀገራት ታዲያ አማራጭ ገበያዎችን፣ አማራጭ የንግድና ኢኮኖሚ ተጣማሪዎችን መሻታቸው ተፈጥሯዊ ነው። ለዚህም ነው አሜሪካ ፊት ስትነሳቸው ፊታቸውን ወደ ሰላጤው ሀገራትና ወትሮም ጥሩ ወዳጃቸው ወደሆነችው ቻይና ይበልጥ የመለሱት። በአስያ ጉባኤ ኤ የመክፈቻ ንግግር ያደረጉት የአስተናጋጇ ሀገር ማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ይህ ጉባኤ ለአዲስ አይነት የንግግርና የትብብር ምዕራፍ በር መክፈቻ ነው ብለዋል። የቻይናው ጠቅላይ ሚኒስትር ሊቅ ያንግ ደግሞ ሀገሬ ቻይና፣ አሲያንና የሰላጤው ትብብር ካውንስል አባል ሀገራት በአንድ ላይ ሆነን የራሳችንን የተለየ ፈለግ ማበጀት እንችላለን ያሉት መጻያችን ይበልጥ የምንቀናጅበት ፈተናዎችን በጋራ ኃይል ይበልጥ አይበ ተቸገሬ ሆነን የምንቋቋምበትና ሁላችንም በጋራ ይበልጥ የምንበለጽግበት ማድረግ እንደማይሳነን እተማመናለሁ ነው ያሉት። አስሩ የአስያን አባል ሀገራት የሰላጤው ትብብር ካውንስል አባል ሀገራትና ቻይና በድምር ዓመታዊ ጥቅል ብሔራዊ ምርታቸው 25 ትሪልየን ዶላር ይጠጋል። እነዚህ ሀገራት ያላቸው የሕዝብ ብዛት ደግሞ በጥቅል ከሁለት ቢሊየን በላይ በመሆኑ በራሱ ግዙፍ ገበያ ነው። እንዲህ ያሉትን እድሎች በመያዝ ነው እድሎቻቸውን ወደፊት አውጥቶ በማጣመር የእርስ በርስ ገበያዎቻቸውንና ቀጣና ዘለል ኢንቨስትመንቶቻቸውን ከትራምፕ ታሪፍ ጡጫ ለማትረፍ እየሞከሩ የሚገኙት በእርግጥ ቻይና ቀድሞም ሆነ አሁን የደቡባዊ ምስራቅ እስያ ሀገራት ወሳኝ የንግድ አጋር ናት። ከዚህ ወዲያም የማትዋዥቅ ታማኝ አጋር ሆና እንደምትዘልቅ ለአሲያኑ አረጋግጣላቸዋለች። በቻይናና በፋርስ ባሕረ ሰላጤ ትብብር ሀገራት መካከል ያለው የንግድና ኢኮኖሚ ግንኙነትም ግዙፍ ነው። ቻይና ከውጭ ወደ ሀገሯ ከምታስገባው ነዳጅ ከሶስት እጅ አንዱን ከነዚሁ ከሰላጤው ሀገራት የምትሸ ሸምተው ነውና ነዳጅ አምራች የሆኑትን ባህሬን፣ ኩዌት ኦማን ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬት ስን የያዘው የሰላጤው ትብብር ካውንስል በርግጥ ከአንድ ሳምንት በፊት ከአሜሪካ ጋር ወዳጅ ሆኖ እንደሚቀጥል ለፕሬዝዳንት ትራምፕ አረጋግጧል። ከቻይና ጋርም በተመሳሳይ መልካም ወዳጅ ሆነን እንዘልቃለን ብለዋል። በአሲያን ስር የተሰባሰቡት የደቡብ ምስራቅ እስያ አባል ሀገራት ደግሞ የምንከተለው የውጭ ጉዳይ ፖሊሲ ገለልተኝነትን መርሁ ያደረገ ነው ብለዋል። ከቤይዥንግም ሆነ ከዋሽንግተን ጋር በጋራ ጥቅሞች ላይ የተመሰረቱ አጋርነቶችን እንሻለን ነው የሚሉት። በእድገት፣ በልማት፣ በብልጽግናና በስልጣኔ ሀዲድ ላይ ጥሩ ተቆናጠው በመገስገስ ላይ የነበሩት እነዚህ የደቡብ ምስራቅ እስያ አዳጊ ሀገራት የትራምፕ ታሪፍ የመብረቅ ጅራፍ ነው የሆነባቸው። ትራምፕ ከአስሩ የአሲያን አባል ሀገራት በስድስቱ ላይ የጣሉት ከ32 እስከ 49 በመቶ ታሪፍ እንኳን በአዳጊ ሀገር ጫንቃ፣ በለሙት ሀገራትም ቢሆን አከርካሪን የመስበር ያህል ነው። እነዚህም ነው አማራጮችን ማማተር ጊዜ የማይሰጡት ጉዳይ የሆነባቸው። ከቻይና በተጓዳኝም የሰላጤውን ሀገራት ወደ ራሳቸው ይበልጥ ሳብ ያደረጉበት ምክንያትም ይኸው ነው። በእርግጥ ወትሮም ጥሩ የንግድ ግንኙነት አላቸው። በአስያንና በፋርስ ባሕረ ሰላጤ ነዳጅ አምራች ሀገራት መካከል ያለው አጠቃላይ የንግድ ልውውጥ መጠን በካቻምና ስሌት እንኳም ወደ 131 ቢሊዮን ዶላር የተቃረበ ነው። ስለዚህም የትራምፕ ታሪፍ ከረረም ለዘበ አንዴ አይናቸውን የገለጡ ሀገራት አማራጮችን አስፍተው ከመገኘት ወደ ኋላ የሚመለሱ አይመስልም። በነገራችን ላይ የአስያን አባል ሀገራት መካከል ከሆኑት አንዷን ብሩኒን ቀደም ሲል ጠቅሰናታል። ይህች ሀገር በሱልጣኔት ትመራለች። የሀገሪቱ መሪ ሱልጣን ሐሰናል ቦልኬሃም ጉባኤውን ለመታደም ኳላላምፑር ከገቡ መሪዎች አንዱ መሆናቸውን ጠቅሰናል። ሰኞ ዕለት ቀድሞ በተካሄደው የአስያን ጉባኤ ተካፍለው ነበር። በአስያንና በሰላጤው ሀገራት የሁለትዮሽ ጉባኤ ነበሩ ቻይናን ባካተተው የሶስትዮሹ ጉባኤ ላይ ግን ሳይታደሙ ቀሩ። ጋዜጠኞች ለምን ሲሉ ጠየቁ። የአስተናጋጇ ሀገር ማሌዥያ መንግስት በሰጠው ምላሽ የ78 ዓመቱ የብሩኒ ሱልጣን ከሥራ መደራረብ የተነሳ ከፍተኛ ድካም አጋጥሟቸው ሆስፒታል ገብተው ነው ብሏል። ኳላላምፑር በሚገኘው የልብ ሕክምና ተቋም ውስጥ እንደው ፋታ ለመውሰድ ያህል አረፍ ብለዋል ሲልም አብራርቷል። የብሩኒ ሱልጣን ከዓለማችን የናጠጡ ቱጃሮች መሃል አንዱ ናቸው። በዘር ሐረግ ቅብብሎች ከሚተዳደሩ ሀገራትም ስልጣን ላይ ሆነው ለረዥም ጊዜ በመግዛት ላይ ያሉት እኒሁ ሱልጣን መሆናቸውን ዘገቦች ችግረ መንገዳቸውን አመላክተዋል።